በባህር ዳር ከተማ የ3.5 ኪሎ ሜትር የኮሪደር ልማትና የ22.5 ኪሎ ሜትር የአስፋልት መንገዶች ግንባታ እየተከናወነ ነው። የኮሪደር ልማትና ሌሎች የመሰረተ ልማት ስራዎች ለወጣቶች የስራ ዕድል የፈጠሩ እና የከተማን ውበት ያደመቀ ስለመሆኑ ነዋሪዎቿ ለኢቲቪ ተናግረዋል። ይሄ ኮሪደር ልማት ከዚም በላይ ይለማል፣ ከዚም በላይ መልማት የሚችል ነው። ውቢቱ ባህር ዳር በጣም ከዚህም በላይ መልማት፣ ሰላሟን ካገኘች ትለማለች። የኮሪደር ልማታችን ደግሞ አሁን ባለው ሁኔታ መንግስታችን ባደረገው ልማት ማህበረሰቡ ከማህበረሰቡ ሰላም ፈላጊ ጋር ባደረገው ትግል በቃ ማህበረሰቡ ጣናን እንዲህ አይደለም ማህበረሰቡ ተወላጁ የሌላ ሀገር ሁላ መጥቶ እንዲጎበኛት ተደርጓል። ከተማ አንጥሮ ግን እያለን ማለት ነው። አሁን ያለው ነገር የድሮ ከተማና የአሁኑ ከተማ ይታየን። አዲስ ከተማ እየሰራ ማለት ነው። የሚቻለውን አሁን ጥሩ ግንባታ ነው። አዲስ ከተማ እያለ ነው። ህብረተሰቡም ሲያልፍም እያመሰገነ ነው የሚሄድ። አሁን በዚህ የሚያልፈው ሰው እያመሰገነ ነው የሚሄድ። በጣም በዚህ ቀጥሉ በርቱ እያለ ነው የሚሄድ። የእናንተም እንደምታዩት ጥራት እያለውና ውብ የሆነች ከተማ አርገናታን ነው የምንልኛ። ገና እዚህ የተሻለ ነገር ብዙ ነገር የሚቀርም አለ። እሱም እያስተካከል እየሰራ ሄዳል። በተለይም የከተማዋ የኮሪደር ልማት ስራ የወጣቶችን የስራ ባህል እየቀየረ ስለመሆኑ የፕሮጀክቱ ኃላፊ ተስፋ ለማ አድባሩ ገልጿል። ዘጠና ነጥብ ስድስት ፐርሰንት ደርሷል ፕሮጀክቱ በዋነኝነት የሚቀረው የከለር አስፋልት ስራው ነው የሚቀረው። ስለዚህ ፕሮጀክቱ ስንገነባ የነበረው ነባራዊ ሁኔታ እውነቱን ለመናገር በጸጥታ ችግርም ውስጥ ሆነን፣ የቀንም ስራ የሌሊትም ማለትም ሰባት ሃያ አራትን ተግባራዊ ስናደርግ የነበርነው በዋነኝነት በሌሊት ሊሰሩ ቢችሉ ስራዎች እነማን ናቸው ተብሎ ተለይተው ሙሉ የሌሊት ክሩ ለብቻው፣ የቀንም ክሩ ለብቻው ተቋቁሞ ስንገነባ የነበረውን በባህር ዳር ከተማ እየተገነቡ ከሚገኙ የመንገድ ፕሮጀክቶች አንዱ በሆነው ከሰብስቴሽን በማርዳ አድርጎ ኤርፖርት መንገድ ላይ ነው የምንገኘው። በዚህ ስፍራ የመንገድ ፕሮጀክቱ በምን ፍጥነት እየሄደ ነው? ፕሮጀክቱ አጠቃላይ 85 ኪሎ ሜትር በ40 ሜትር የባይስክልና የእግረኛ መንገድን ጨምሮ ከሬጆይ ደግሞ እንደምታዩት ሰፊ የሆነ እስከ ሶስት ተሽከርካሪ በአንድ ሌን ማሳለፍ የሚችል በሁለት ሌን በሁለት ዳይሬክሽን 21 ሜትር ስፋት ያለው የመኪና ማሳለፊያ መንገድ አለ። አሁን የምንገኘው የሁለተኛ አመቱ ላይ ነው። በጥራትና በፍጥነት እየተሰሩ ካሉ የከተማ አስተዳደር መንገዶች አንዱ የኛ መንገድ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ በተያዘለት የጊዜ ገደብ በሚፈለገው ጥራት ሰርተን ለማስረከብ ነው እየሰራ ነው ያለ ነው። የባህር ዳር ከተማ የኮሪደር እና የአስፋልት መንገዶች ስራ ለወጣቶች የስራ እድል እየፈጠረ እና በፍጥነት እየተከናወነ መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የክልሉ ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ይህንን ተሞክሮ በሌሎች ከተሞች ለማስፋት እየተሰራ ነው ይላሉም። በባህር ዳር የተጀመረው ኮሪደር ልማት በተለይ ሰው ተኮር ነው። ቀንና ከማታ እየተሰራ ነው ያለው ከዛ በተጨማሪ ደግሞ ዋናው ለዚህ ግብአት የሚውሉ የተለያዩ የእንጨትም የብረት ምርቶች እዚሁ በክልሉና በባህር ዳር ከተማ የሚመረቱ ምርቶች ናቸው። በአጠቃላይ በክልላችን በስምንቱም ከተማ ሪጂፖሊታን ከተሞች የኮሪደር ልማት ተጀምሯል ማለት ይቻላል። የባህር ዳር ከተማ የመጀመሪያው ምዕራፍ የሶስት ነጥብ አምስት ኪሎ ሜትር የኮሪደር ልማትን ጨምሮ የ22 ኪሎ ሜትር የኮሪደር ልማትና የአስፋልት መንገዶች ግንባታ በመከናወን ላይ ይገኛል። ለኢቲቪ፣ ራሄል ፍሬው፣ ባህር ዳር።